ጠርጥር ከገንፎ ይወጣት ስንጥረ። ዛሬ ያው ስራና ልዩ እንደዚህ ቀዝቀዝ ብሎ የመጡበት ምክንያት ምንድን ነው? በእርግጥ ሁላችንም እንደምናውቀው እንግዲህ ያው ለይቅርታ ነው፣ ይቅርታ እያሉ ነው የመጡት። ግን ከዚህ ይቅርታ ጀርባ ምንድን ነው ታዝሎ የመጣው? እንዴት በአንድ ቀን አዳር ምን ተቀየረ? እንግዲህ ትናንትና እንዳያችሁት ውድ ቤተሰብ፣ ያው ስራ ከዚች በር ከወጣ ድጋሚ አትረግጥም ስትለው፣ ሄሉሻ ምንድን ነው ያላት እኔ ያብስራ ነኝ እኮ እለምናለው እንጂ አልለምንም፣ አይነት አክት አድርጎ ነው የወጣው ከፊቷ ላይ ማለት ነውና፣ ታዲያ ባንድ ቀን አዳር ምን ተቀየረ? ይሄ ይቅርታ ግን የሰላም ነው? ምን አዝላችሁ ነው ልዩና ያብስራ? ምን አስባችሁ ነው? የምር ከልባችሁ ተጸጽታችሁ ሄሉን ለመጠየቅ ነው የመጣችሁት? እውነት ነው ይሄ ነገር። ይሄን ስናገር ደግሞ ለምን ይቅርታ ይጠይቃሉ ሳይሆን፣ ይቅርታ መጠየቅ ግዴታ ነው። እኛ ሲጀምር ያለ ጥፋት የምንኖር ሰዎች አይደለንም። ሁላችንም ቅዱስ አይደለንም። ብዙ ስህተቶችን እናጠፋለን። ነገር ግን ደግሞ በይቅርታ ነው ሁላችንም እየተራረምን ጥፋታችን እየተነጋገረን እየተወቃቀስን የምናልፈው ማለት ነው። የሄሉና የአብስራ ይቅርታ ግን የሆነ ነገር እንዳዘል እየተሰማኝ ነው። ምክንያቱም በአንድ ቀን አዳር ምንም ሊቀየር አይችልም። ልዩ እንደዛ ሄሉ እንደፈለገ ስታገላመጣ ስሰድባት የነበረች ልጅ አንቺ ከማትፈልግበት ቦታ ነው የመጣሹ፣ አይፈልግሽም እኔ ነው መወልድለት እኔ ነው የሚያገባኝ እያለች በጣም ቅስቧን እየሰበረች ነበር። በዚህ ደረጃ በአንድ ቀን ተቀይራ እንዴት ይቅርታ ልትል ቻለች? ለማንኛውም ቤተሰብ፣ ለሁሉም ነገር መቸኮል አያስፈልግም። ሄሉም ደግሞ ዛሬ ይቅርታ ስላላደረገችለት፣ ለምን ይቅርታ አታደርግለትም? ትናንት እያለቀሽ ነበር፣ ዛሬ ደግሞ ይቅርታ ስጠይቅሽ ይቅርታውን እየተቀበልች አይደለም እያላችኋት ነበረ። ለምን እንዴ? ሄሉም እኮ ሰው ነች፣ ስሜት አላት፣ ስሜቷ ይጎዳል እንዴ። ሁሉም ነገሯን ትታ ከማንም ወንድ ጋር መለጣጠፍ ነው የምትፈልጊው፣ አንቺ ጓደኛና ፍቅረኛ መለየት አትችይም እየተባለች በጣም ነበር የተሰደበችው። ያን ሁሉ እንኳን ሳታይ ክብሯን ውርድ አድርጋ ነበር የለመነችው አይደል? በዛ ሰዓት አልተገኝላትም። እሱ ምላሹን አልሰጣትም። ጥሏት ከመሄድ ውጭ ሌላ ምንም ነገር ሊፈጠር አልቻለም። ስለዚህ እሷ እንደዚህ መሆን አይግረማችሁ። በቃ ማንኛውም ሰው እኮ እስከ ሆነ ሰዓት ድረስ ይሄዳል። መጨረሻ ላይ ግን ደግሞ መቁረጥ የሚባል ነገር አለ። ሄሎ አሁን ወደ ራሷ ተመልሳለች፣ ነገሮቹ ማገናዘብ ችላለች። እና እንደዚህ በተለይ ቅርታ ያለማድረጓን ምንም ልትወቅሷትም አይገባም ማለት ነው። ከማንም እና ከምንም በላይ ነው ዋጋ የከፈለች ያው። ስራ እኔ ዋጋ ከፍያለው በጣም ብዙ ለፍቻለው የሚለው እኮ ምንም የለፋው ነገር የለም በነገራችን ላይ አርባ ምንጭ የሚሄደው በራሱ ጥፋት ነው። ራሱ ስላጠፋ ይቅርታ ለመጠየቅ እንጂ ሌላ ምንም ታምር እኮ አይደለም ያደረገው ከዚህ ጋር ማለት ነው። ማንኛውም ሰው ደግሞ ጥፋት ሲያጠፋ ግዴታ ነው፣ ጉድጓድም ገብቶ ቢሆን ይቅርታ መጠየቅ ግዴታ አለበት አይደለ? ሶ ያብስራ ሄሉሻ እንድትታረቀው አርባ ምንጭ ሄዶ ይቅርታ ጠየቀ። አደ ሄሉን ዋጋ ከፈልኩ፣ የሚለው እንዴት ነው? ዋጋ የሚከፈለው ያሁን ዋጋ መክፈል ነው አይደለም፣ ለይቅርታው ምላሽ ማግኘት ነው የፈለገው በዛ ሰዓት እና ሄሉ ግን ለዚህ ፍቅር ራሷን አዋርዳለች። በጣም ነው ራሷን ያዋረደችው፣ ክብሯን ጥላለች። ለማንኛውም ይቅርታቸው እውነት ከሆነ እኮ ጥሩ ነው፣ ችግር የለም። ነገ ጓደኛ ሞሽም ሊሆኑ ይችላሉ፣ እንደው አብረው እንኳን የመቀጠል ቻንስ ባይኖራቸው ይሄ ፈጣሪ ነው የሚያውቀው። ሄሎ አቸውን እሱ ከጻፈላቸው እውነት ያብስራና ሄሉ የፈለገ ነገር ቢጣሉ ሜቢ ሊታረቁ ይችላሉ፣ አይታወቅም። ነገር ግን በመካከላቸው እንኳን አብሮ መቀጠል ባይኖርም ጓደኛሞች ይሆናሉ፣ ነገ ማለት ነው። ሲገናኙ እንዴት ነሽ እንዴት ነው ተባብለው በሰላም ይተላለፋሉ። ገባችሁ? የእውነት ከልባቸው ተጸጽተው ከሆነ ይቅርታ ብለው የጠይቋል፣ ዛሬ ማለት ነው። እኔ ግን አተዋጠለኝም። እና ሄሉ ሻዬ መረጋጋት ያስፈልጋል። ለሁሉም ነገር መፍጠን አያስፈልግም። እንዴ የሆነን ነገር ፈጥናው ስታደርግ እኮ ለምን ትፈጥኛለሽ፣ ለምን አትረጋጅም ትናታላችሁ? አሁን ዛሬ ደግሞ ለምን አልተቀበልሽም እያላችሁ የወረዳችሁባት ነበር፣ እና የተወሰናችሁ ሰዎች። እኛም እኮ ለነገሩ በቃ የምናወራውን ነገር ካቅላችን አይደለም ዛሬ ሌላ ነገ ሌላ ነው የምንሆነው። ልክ እንደ ቪዲዮ ስታይል ነው የምንቀያየረው እና ያው አርባ ምንጭ የሄዱት እንግዲህ እሱን ለማገዝ ነው። ስለምወደው ብቻ እሱን ለማገዝ ነበር የሄድኩት አለች ማለት ነው። ግን አርባ ምንጭ የመሄዷ ምክንያት እኮ እሷ ምንም እኔ ቆይ ስታግዘው የነበረ ቤተሰብ አሁን ከዚህ ጋር ሲየገባችው ነገር አለ። ግን ስታግዘው የነበረ ሄሉና የአብስራ እንዲለያዩ ነው ወይንስ ደግሞ ሄሉ እንድትቀና ነበር? በሰዓቱ እኮ ለማስቀናት አይደለም ሲያደርጉ የነበረው ለመለያየት የሚያደርስ ደረጃ ነበር ስትናገራት የነበረው ማለት ነው። አርባ ምንጭ ሄዳ ራሱ በጣም ነበር ስትናገራት የነበረው ልዩ ሄሉሻል፣ ድፍረትሽ ደፋር ነሽ፣ እንግዲህ ከፊቱ መጥተሽ ትቆሚያለሽ፣ ስራሽ ሊያሳፍርሽ ይገባል እያለች እያሸማቀቀቻት ነበር። እና ታዲያ ይሄ ማስቀናት ነው ወይንስ ለመለያየት የተደረገ ነገር ነው እንዴ? ለምን ታምታቱናላችሁ እንዴ? ጉድ እኮ ነው። ሄሎ ሻዬን የጀግና በራ ሄደች እኮ ወሪያቸውን እንኳን ሳታስጨርሳቸው ማለት ነው። ያ ስራ ግን ተቀናቃኝ ስለመጣብ ነው በአንድ ቀን እንደዚህ ሀሳብን ቀይሮ የመጣኸው እህ እህ ለነገሩ ባትፈራ ነው የማይገርመኝ እኮ። ምክንያቱም ልዑሌ ማለት ልዑሌ ዛሬ ልዑሌን አመሰገናችሁት አይደለ እኮ እኔ እኮ ታመሰግኑት አላችሁ ብያችኋለሁ። ልዑል ማለት ለሄሉ ያለው ቦታ የወንድምነት ብቻ እንደሆነ ዛሬ ተረድታችኋል ብዬ አስባለሁ። ይኸውና ፍቅር ቢኖርበት ማለት ነው። እኔ ልውጣ ከህይወታችሁ እና እስኪ እኔ በሌለውበት ህይወታችሁን እዩት። አንድ ወርም ሆነ ሳምንት፣ ሁለት ሳምንት ሆነ ከእናንተ ልራቃለ ማለት ነው። የእውነት እኔ ዛሬ በጣም እኔ በፊትም አከብረዋለው ይመቸኛል በጣም አስተሳሰቡ ለየት ያለ ስለሆነ ይመቸኛል። ዛሬ ደግሞ የምርም ነው ያከበርኩት፣ በራሱ ጊዜ እንደዚህ ብሎ በመናገሩ ይሄን ነገር እንድትል ሄሉን ነበር እናንተ ስታስገድዷት የነበረ ውጣልኝ፣ ከሆቴል ብላ ካንደበቷ የሆነ ቃል እንዲወጣ ትፈልጉ ነበረ። ግን የገባው ስለሆነ ዛሬ በራሱ ተናገረ። በቃ ኔ ልውጣላችኋለሁ ማለት ነው። ለማንኛውም አሁን ላይ ልዑል ወጣ አልወጣም፣ ዋናው የሄሉና የያብ ስራ ስራ ሆኗል ማለት ነው። ያው ስራ ደግሞ እስቲ እንግዲህ ከዚህ በኋላ እናያለን። የእውነት ከልብ ከሆነ ይቀርታ እያልካት ያለው ማለት ነው። ለፍቅር የምትከፍለውን ዋጋ ከዚህ በኋላ ነው እኛ የምናየው። እስካሁን ድረስ ምንም የከፈልከው ነገር የለም በእውነቱ። ሲቀጥል ደግሞ እንደ እውነት አብሮ ለመቀጠልም እንኳን ከታሰበ ቅድሚያ ክብር ያስፈልጋል። ያው ስራ እንደዚህ እያመናጨካት ከአንተ ጋር የምትቀጥልበት ምንም ምክንያት አይኖርም። ለሴት ልጅ ክብር ይገባታልና ለማንኛውም ተባብራችሁ የሆነ ነገር አስባችሁ ካልሆነ ይቅርታችሁ ጥሩ ነው። ልኦሌም እንግዲህ ጠርጥሯል አስቀድሞ። ልኦሌ ጎበዝ ነው፣ ነገሮችን እንደዚህ በቀላሉ ዝም ብሎ የሚያልፍ ልጅ አይደለም። ያስተውላል። ምንድን ነው የተፈጠረው፣ ምንድን ነው የሚሆነውን፣ ወደፊት ምን ይመጣል የሚለውን በደንብ ነው የሚያስተውለው። እና ይሄ ይቅርታችሁ ከኋላው ምንም ነገር ከሌለበት ምንም ችግር የለብኝም ለይቀርታ ብሎ የአርባ ምንጭ ምን ነገር አስረድቶታል። ይኸውላችሁ እንደዚህ ነው የሰው ልጅ፣ በዚህ መልኩ ነው ማስረዳት የሚጠበቅበት። እናንተውን ሄሉሻ ምንድነው ስትባት፣ የነበረ በቃ ጥፋት አጥፍተሻል ለጥፋትሽ፣ ይቅርታ ጠይቂው እያላችኋት ነበር። ግን ዛሬ ልዑል ያስረዳበትን ነገር ተረዳችሁ አይደለ? ምንም ነገር እንዳልተፈጠረ፣ ምንም እኔ እና እሷ መካከል ምንም ነገር የለም፣ በምንም አይነት ነገር ለምልልህ እችላለሁ። ነገር ግን ይቅርታ ምጠይቅህ ለናንተ ብዬ ነው። የእናንተ ሰላም እንዲወርድ፣ ከናንተ ላይ ሰላም እንዲሰፍን ብዬ ነው አለ ማለት ነው። ይሄ ነው ትክክለኛ ምርጽ ነው። ሄሉ በዛ ሰዓት ይቅርታ ብትጠይቀው እንደተሳመች አመነች ማለት ነው ገባችሁ ተረዳችሁኝ አይደለ ዝም ብሎ በደፈናው እሺ አጥፍቻለሁ ይቅርታ ሌላ ነው ነገሩን ቁጭ ብሎ አብራርቶ ተነጋግሮ ከምን ነው የተነሳው የሚለውን ነገር በደንብ የአብስራ ተረድቶበት ደግሞ ይቅርታ መጠያየቁ ሌላ ነገር ነው የአብስራ ጥፋቷን አምና ልክ እንደተሳመች አምና ይቅርታ እንድጠይቀው ነው የሚፈልገው ሊሆን አይችልም አልተሳመችም ኤኒዌስ፣ እንዳልተሳመች ማወቅ አለባችሁ እናንተን ቤተሰቦች ማለት ነው። እኔ ዛሬ ልዑሊና ሄሉሻን የተመችኝ ማለት ነው። ልዑሊን ቆራጣ አመራር ተይዟት ትወጣለዋለን። ሄሉሻን ደግሞ ማንንም ከዚህ በኋላ አላስደርስም አለች ማለት ነው።